አብሬሽ ለእህቱ ለሀይሚ ቅመሟ ምን ብሏታል? የኔ ውድት የልጅ አባት ሆኜልሻለሁ ብሏታል ማለት ነው። አብሬሽ ወንድማችን እንኳን ደስ አለ፣ እንኳንም የልጅ አባት ሆንክ፣ እንኳን ለዚህ ክብር አበቃ። የእውነት እጅግ በጣም ደስ ብሎኛል ማለት ነው። እልልልል እንኳን ደስ አላችሁ። ሩታ እንኳንም በሰላም ወልደች፣ በሰላም ልጅሽን ለመታቀፍ አበቃሽ። እናንተ ደስ አይለው። ኢንስታግራሙ ላይ እንግዲህ እንደዚህ አይነት መልእክት አስቀምጧል ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆ እናንተ ማን ነው ልክ እንደኔ የተደሰተው ማለት ነው? ከደስታም በላይ ደግሞ እምባ የተናነቀው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ውድ ሰላም ብያለሁ በያላችሁበት ሰላማችሁ አላህ አብዛልኝ ውዶችዬ ደስ የሚል ዜና ስሰማት ሁሉ ብዬ ተመልሼ መጣሁላችሁ ማለት ነው። እንግዲህ እንደምታዩት በምስሉ ላይ እንደምታዩት አብርሃም ኢንስታግራም ላይ የሃይሚ የቅመሟ የእህቱን ፎቶ ፖስት አድርጎ እንግዲህ ሀይሚዬ የኔ እህት እንግዲህ የልጅ አባት ሆኜልሻለሁ ብሏታል ማለት ነው። አብሪሽ እንኳን ለዚህ ክብር አበቃ እንኳንም የልጅ አባት ሆንክ እንኳንም በሰላም ልጅህን አቅፈ ለመሳማ። በቃ የእውነት እጅግ በጣም ደስ ብሎኛል። ቃላት አጣሁኝ ማለት ነው። የእውነት ከደስታዬ በዛት የሆነ በቃ አንባዬ ተናነቀኝ ነው ማውራው ማለት ነው። ምክንያቱም ይችን ስሜትን ስለማቃት ማለት ነው። ይችን ስሜትን ስለማቃት ማለት ነው። እንግዲህ አላህዬ ያልወለዳችሁ ልጅ ይስጣችሁ። ይህን ስሜትን እንድታቁት አላህ ያደርጋችሁ ነው የምለው ማለት ነው። የእውነት እጅግ በጣም ደስ ብሎኛል። አብርሽዬ ወንድሜ እንኳን ደስ አለ፣ እንኳን ለዚህ ክብር አበቃ። ሩታዬ የኔ ቅመም የኔ ነብር የኔ ስማርት እንኳን ለዚህ ክብር አበቃሽ፣ እንኳንም በሰላም ወለድሽ። የእውነት እጅግ በጣም ደስ ብሎኛል። ውዶችዬ፣ እንዲሁም ደግሞ አድናቂዎቿ የሩታ እህቶች፣ ለናንተ ቃላጣሁኝ፣ ወላይ ለናንተ ቃላጣሁኝ። እንዶ እንኳን ደስ አላችሁ። ዛሬ ከአብርሃምና ከሩታ ደስታ በላይ እናንተ ናችሁ። አዳር ሙሉ ዱዓ ስታረጉላት ጸሎት ስታረጉላት ፎቶዋ በመዝሙር እያቀናበራችሁ በሰላም ውለጂ ስትሏት ማለት ነው። ለናንተ ቃላት አጣሁኝ። የእውነት ሁላችንም የሰው መውደድ ይስጠን። ሩታዬ ኮ የሰው መውደድ ሰጥቷታል። ምርጥ ደስ የሚሉ በየትኛውም ሰዓት የማይከዱ ቤቱም በየትኛውም ሰዓት ወደ ኋላ የማይሸሹ ምርጥ አድናቂዎች፣ ከአድናቂም በላይ እህቶች ሰጥቷታል ማለት ነው። እናንተንም ጭምር እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ። የእውነት ማለት ነው እንግዲህ ሁለት ዓመት በሙሉ ወላይ እውነቴ ነው ምላችሁ፣ ሁለት ዓመት በሙሉ ከጎኗ ነበራችሁ ማለት ነው። ዛሬ የደስታዋ ቀን እንደዚህ ለማየት ስለበቃችሁ እንኳን ደስ አላችሁ ብያለው ማለት ነው። የሩታዬ እናት፣ የሩታዬ ቤተሰቦች፣ የአብሬሽ ቤተሰቦች፣ እናት፣ አባት፣ እህት፣ ወንድም እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳቸው፣ ነው የምለው ማለት ነው። እንግዲህ ያቺ ደግሞ ውሽሚት የሜዳዋ አህያ አበባ ይዛ ሄዳለች ቀለምዬ እያሉኝ ነበረ ማለት ነው። አንቺ ርምጥምጥ ዛሬ በደስታቸው ቀን እንዶ ደስታቸውን አታደፍርሽባቸው። አዎ አብርሃም፣ እውነቴ ነው ምለ አሁን በዚህ በደስታ ጊዜ እንዳታስከፋት ነው የምንለው ማለት ነው። አበባ ይዛ ሄዳለች የሚባል እንግዲህ ፎቶዋ እስካሁን ድረስ አልደረሰኝም፣ ነገር ግን በኮመንት ጽፈውልኛል ማለት ነው። አንቺ ርምጥምጥ ሴትዮ አትረብሻቸው አሁን ከህይወታቸው ውልቅ ብለሽ ውጪ። መቼም የዚህ ቀን ትደርሳለች ብለሽ አስበሽ አልነበረም አይደለም። አሁን አልሐምዱሊላህ ደርሳለች። ልጇን በሰላም ወልዳ በሰላም ለመታቀፍ በቅታለች ማለት ነው። ያው የፈለገውም የናንተ ስራም ቢሆንም ማለት ነው እንድታናድዷት እንድታበሳጫት በዚህን ሳ በደስታዋ ጊዜ አንፈልግም ማለት ነው ውዶች። ይህ የእውነት እጅግ በጣም ደስ ብሎኛል በተለይ የሀይሚ ፎቶ ላይ እንደዚህ ፖስት ሲያደርግ እንዴት እንደተደሰትኩኝ ልነግራቸው አልችልም፣ ማለት ነው አብርሸ ወንድሜ፣ የአገሬ ልጅ እንኳን ደስ ሳለ፣ እንኳን ለዚህ ክብር አበቃ፣ እንኳንም አባት ለመሆን በቃ ማለት ነው። አባት መሆን እኮ መመረጥ ነው አደለ? ቤተሰብ መመረጥ እኮ ነው፣ መታደል እኮ ነው ማለት ነው። እና ለዚህም ስለበቃ በጣም ደስ ብሎኛል ማለት ነው ውዱችዬ፣ ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን እንዳትረሱ። ዛሬ የደስታችን ቀን ነው ማለት ነው የሩትዬ እህቶች በተለይ ዛሬ የደስታችን ቀን ነው ማለት ነው። ጨርቅ ነው አርቲፊሻል ነው ድራማ ነው ስትሉ የነበራችሁ ደህና ናቸው? እንዴት ናቸው? ለነገሩ አሁን ማውራታችሁ ቀጥላችኋል ማለት ነው። እናንተ ስትለፈልፉ እኛ ደግሞ ስንደሰት እንቀጥላለን ማለት ነው። አዎ ፊት እና ኋላ እናንተ ኋላ ኋላችን እየተከተላችሁ እኛ ደግሞ ፊት እየመራናችሁ። እንጓዛለን ማለት ነው። ዛሬ ለነገሩ ክፉ አይወጣኝም ምክንያቱም የደስታ ቀን ስለሆነ ማለት ነው። ወንዶች እያደል በደስታ ቀን ክፉ አንናገርም ማለት ነው። ክፉ ለሚናገሩት እንግዲህ አላህ ልቦና ነው ይስጣቸው ነው የምንለው። እንግዲህ ከዚህ በኋላ ደግሞ ምንድን ነው የሚባለው? በሽልም ታውጣሽ ነው አይደለም? የሚባል እንደዛ መሰለኝ የሚባለው በአገራችን ማለት ነው። እና በሽልም ውጪ። ለነ ሩት ተይ፣ በጣም ነው ወድሽ፣ በጣም ነው ማከብርሽ። እንኳንም ለዚህ ክብር በቃ ሽልኝ ነው የምለው ማለት ነው። ወዶችዬ የማለን ቅመሞች የኔ ስማርቶች ማለት ነው፣ እናንተንም በሰላም ለሀገራችሁ አብቅቷችሁ ወልዳችሁ ልጅ ለመታቀፍ ያብቃችሁ ለዚህ ክብር ያድረሳችሁ ነው የምለው። በተረፈ ወዳችኋለሁ። መልካም ቀን። እንግዲህ ከዚህም የበለጠ ዜና እንሰማ ለን ብዬ አስባለሁ። ቪዲዮ ይሰሩልናል ብዬ አስባለሁ። ጠብቁ እስከዛ ድረስ። ሰላም ዋሉልኝ። ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን። ባይ